አራተኛው የሲቪል ማህበረሰብ ድርጅቶች ሳምንት ዘንድሮ ከህዳር 27 እስከ 29 2017 ዓ.ም በጊዮን ሆቴል አዲስ አበባ ተከብረዋል። ዝግጅቱ በታላቅ የመክፈቻ ስነ ስርዓት ተካሂደዋል። በተለያዩ ርዕሰ ሀሳቦች ላይ የፓናል ውይይት እንዲሁም ለሶስት ቀናት የቆየ የሲቪል ማህበረሰብ ድርጅቶች ስራዎች የሚያሳይ ኤግዚቢሽን ተካቶበታል። መክፈቻ ስነስርዓቱ ላይም ከ300 በላይ የሲቪል ማህበረሰብ ድርጅቶች ተወካዮች፣ ከፍተኛ የመንግስት ኃላፊዎች፣ የልማት አጋሮች፣ ሚዲያዎች እና የተለያዩ ባለድርሻ አካላት ተጋባዥ እንግዶች ተሳትፈዋል። የሲቪል ማህበረሰብ ድርጅቶች ሳምንት ላለፉት ዓመታት በኢፌድሪ ሲቪል ማህበረሰብ ድርጅቶች ባለስልጣንና በኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በጋራ የሚያዘጋጁት ነው። ክቡራትና ክቡራን በሀገራችን የሚገኙ የሲቪል ማህበረሰብ ድርጅቶች በማህበራዊ፣ በጤና፣ በትምህርት፣ በዲሞክራሲ፣ በሰብአዊ መብት እና በሰላም ግንባታ ዙሪያ ትርጉም ያላቸውና ጉልህ ማህበረሰባዊ ጠቀሜታ ያላቸው ስራዎችን በማከናወን ተጨባጭ ለውጥ እያስመዘገቡ ቢሆንም የሲቪል ማህበረቱን ሚና በቅጡ በመረዳት ረገድ ብዙ የሚቀር ስራ እንዳለ ግን ከምናያቸው፣ ከምንሰማቸውና ከምናነባቸው ለመረዳት ችለናል። አንዳንዴም ዘርፉን በተመለከተ የተዛቡ አስተያየቶች ሲሰነዘሩ ይስተዋላል ይህንን ሁኔታ ለማሻሻል በየአመቱ በደማቅ ሁኔታ የምናከብረው የሲቪል ማህበረሰብ ድርጅቶች ሳምንት ፋይዳው ከፍተኛ ነው አራተኛው የሲቪል ማህበረሰብ ድርጅቶች ኤግዚቢሽንና ባዛር ላይ የተገኙት የክብር እንግዳ የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ በዕለቱ ባደረጉት ንግግር አመታዊ ዝግጅቱ የሚያበረታታ እንደሆን ተናግረዋል የሲቪል ማህበራት ባለፉት የለውጥ ዓመታት በልማት፣ በዴሞክራሲ፣ በድማት ግንባታ፣ በሰብአዊ ድጋፍ፣ በመሳሰሉት ጉዳዮች ላይ ያደረጉት አስተዋጽኦ እያደገ ሄደ መሆኑን መረዳት የሚቻል ቢሆንም ለበለጠ ስኬትና ውጤት መትጋት ይጠበቃል። በተለይም ለሲቪል ማህበራት ህብረ ብሔራዊ አንድነትን፣ አብሮነትን፣ ልዩነቶችን በውይይት የመፍታት ባህልን አገራዊ መግባባትን የመሳሰሉ ወሳኝ አገራዊ ጉዳዮች ላይ ትርጉም ባለው መልኩ በመስራት ሰብአዊ ልዕልና የተረጋገጠባት ኢኮኖሚያዊ ሉዓላዊነትን ያረጋገጠችና ታላቅ የአፍሪካ ኃይል የሆነች በዓለም አቀፍ ደረጃ ተጽዕኖ መፍጠር የምትችል ኢትዮጵያን የመገንባት ሂደት ላይ ኃላፊነት በመውሰድ ድርሻቸውን ሊወጡ ይገባል። ዝግጅቱ በተሳካና በደማቅ ሁኔታ እንዲከናወን በርካታ አጋሮች የበኩላቸውን ያበረከቱ ሲሆን በመክፈቻ ዕለትም የሲቪል ማህበረሰብ ድርጅቶች ሳምንት ስኬታማ እንዲሆን ላበረከቱት አስተዋጽኦ የምስጋና ሰርተፊኬትና ሽልማት ተበርክቶላቸዋል። እነህ ሲቪል ማህበረሰብ ድርጅቶች በአንድ ላይ መጥቶ በአንድነት የራሳቸውን ስራዎችን የሚማማሩበት ኃላፊነት የሚወስዱ እንደገና ደግሞ ከፓርትነሮች ጋር ጋራ የሚተዋወቁበት ከመንግስት አካላት ጋራ የሚተዋወቁበት ነው። ስለዚህ ይሄ ዝግጅት ዝም ብሎ በቀላሉ አይደለም። ዝግጅቱ የሁለት ወር የሶስት ወር ጊዜ ወሰደ ነው። በውስጣችን በየጊዜው እየሰራን እያቀድን እያቀድን ሪሶርስ ሞቢላይዝ እያረን እንደገና ደግሞ እነኚህን ድርጅቶች በሙሉ ሞቢላይዝ በማድረግ ኮንታክት በማድረግ እንደገና ደግሞ እነኚህን ቡዞች ይሄን ግዢዎችን በሙሉ በመፈጸም የፈጸምናቸው የሁለት ወር ስራዎች ናቸው። የዘንድሮ የሲቪል ማህበረሰብ ድርጅቶች ሳምንት ከ85 በላይ በተለያዩ ዘርፎች የተሰማሩ ድርጅቶች ስራዎቻቸውን ለልማት አጋሮች፣ ለተለያዩ የመንግስት አካላት፣ ለሌሎች የሲቪል ማህበረሰብ ድርጅቶች እንዲሁም ለሰፊው ማህበረሰብ በኤግዚቢሽኑ ራሳቸውን አስተዋውቀዋል። እንግዲህ ይሄኛው ሴሱ ትልቅ ነገር ይከፈታልን ምንድን ነው አንደኛው ትልቁ ሼር የምናረገው ነገር ነው። ስለዚህ ሴቶች ላይ መሰራት ትልቅ ትልቅ አድቫንቴጅ አለው ባይ ነኝ። ምክንያቱም አንድ ሴት ላይ ከሰራ ልጆቿን፣ ባሏን፣ ቤቷ ውስጥ ያሉ ቤተሰቦቿን፣ አካባቢ ላይ ያሉትን ሁሉ ነው የምንነካው። ስለዚህ ሴቶች ላይ የበለጠ እንስራ፣ የሴቶች ጥቃት ይቆም፤ ይሄ ትልቁ ትልቁ መልክቴ ነው የሚሆነው። እዚህ ኤግዚቢሽን ላይ ያመጣናቸው ስራዎች ወጣቶቻችን የተለያዩ አካባቢ ያሉ ወጣቶችን በማስተባበር ስለ ሰላም ያላቸውን ሀሳብ ባሉበት ሆነው እየተከራከሩ በፈጠሩ ፕላትፎርም ቴሌግራም ፕላትፎርም ያላቸውን ሀሳባቸውን በደንብ አድርገው ከተገላለጹና በአንድ ሀሳብ ላይ ከተስማሙ በኋላ ያንን ፐርፎርም የሚያደርጉበት እድል ተፈጥሮላቸው በህብረት ነው ይህንን ስል የሳሉት ማለት ነው። ከኤግዚቢሽኑ በተጨማሪም አምስት የፓናል ውይይቶች ተካሂደዋል። በዲሞክራሲና ሰላም ግንባታ በሎካላይዜሽን በዘላቂ ምግብ ስርዓት መዘርጋትና አስቸኳይ የአደጋ ጊዜ ምላሽ ላይ ተሳታፊዎች ጥልቅ ውይይቶችን አድርገዋል። ለሶስት ቀናት የቆየው የሲቪል ማህበረሰብ ድርጅቶች ሳምንት ህዳር 29 ቀን 2017 ዓመተ ምህረት በስኬት ተጠናቆ የተዘጋ ሲሆን በመዝጊያው ላይም በኤግዚቢሽኑ ስፍራ ስራቸውንና ድርጅታቸውን ሲያስተዋውቁ የነበሩ ድርጅቶች ላደረጉት አስተዋጽኦ ለማመስገንና በቀጣይም በንቃት እንዲሳተፉ ለማበረታታት ሰርተፍኬት ተበርክቶላቸዋል። ለዕለቱ የክብር እንግዳ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋሁን ጎበዛይ እንዲሁም ዝግጅቱን በዋነኝነት ያዘጋጁት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትና የኢፌዴሪ ሲቪል ማህበረሰብ ድርጅቶች ባለስልጣን ኃላፊዎች መልዕክታቸውን አስተላልፈዋል። አራተኛው የሲቪል ማህበረሰብ ድርጅቶች ሳምንት በስኬትም ተጠናቋል። ይህ ለዘላቂ ሰላም እና ልማት ቃል ኪዳናችን እናድስ በሚል መሪ ቃል የተካሄደው ኤግዚቢሽን ዛሬ ተዘዋውሬ እንደጎበኘሁት እጅግ በጣም በርካታ የሲቪል ሶሳይቲ ድርጅቶች የተሳተፉበት በርካታ ስራዎችም የተዋወቁበት ነው። በተለይ በኢኮኖሚያዊ ተጠቃሚነት፣ በአካባቢ ጥበቃ ተጎጂ የሆኑ የማህበረሰብ ክፍሎችን ተጠቃሚ በማድረግ ንቃተ ህሊና እና ግንዛቤ በማሳደግ በመሳሰሉት ዘርፎች እና በጤና በማህበራዊ በመሳሰሉት ዘርፎች የምሰሯቸው ስራዎች በጣም የሚያስደስቱ እንደሆኑ በጨረፍታም ቢሆን ለማየት በመቻሌ እጅግ በጣም ደስ ብሎኛል። ለሁሉም ለተሳተፉ አካላት እንኳን ደስ ያላችሁ፣ መልካም ስራ ነው ቀጥሉበት፣ ማለት እፈልጋለሁ። ምስት ሲቪል ማህበረሰብ ድርጅቶች በዚህ ላይ ተሳትፏል ብለን ተናግረናል። እኔ ግን ፈርዘር ፊውቸሪቲ ብራይት እንዳለ ነው ያየሁት፣ ምክንያቱም ይህን አሁን ኢት ኢዝ አ ጉድ ቢጊኒንግ ኢት ኢዝ አ ጉድ ቢጊኒንግ ጥሩ ጅምር ነው። ከፊት ለፊታችን ደግሞ የሆነ ነገር ልሆነ እንዳለ የሆነ ነገር እንደሚመጣ እንደመጣ እንደመጣ የሆነ ነገር እንደደረሰ እንደደረሰ አይነት የበለጠ ሀገራችንን ከፍታንም ለማየት በሲቪል ማህበረሰብ ድርጅት ከመንግስት ጋር ደግሞ ተቀናጅተው ሊሰሩ ያቀዱትንና የወጠኑትን ደግሞ ኢቨንት ፕራክቲካሊ ኢምፕሊመንት ለማድረግ የወሰኑበት የቆረጡበት የጨከኑበት ሲቪል ሶሳይቲ በዚች ሀገር ጉዳይ ላይ ይመለከታቸዋል ብቻ ሳይሆን ባለቤት ናቸው የሚለው እሳቤ ውጤት ስለሆነ ህጉን በተግባር እየተገለጸ የሄደበት መሆኑን ማሳያ። ስለዚህ እዚህ ውስጥም ስታሳዩ ትናንት ስቴት የሴቶች ጉዳይና ማህበራዊ የሴቶችና ማህበራዊ ጉዳይ ሚኒስትር ዴታ ወይዘሮ ሁሪያ እና ዶክተር ደረጄ ልጉማ የጤና ሚኒስትር ዴታ በጋራ እየጎበኙ ነበር እና በጣም ባያቸው ነገር ምሳሌ ቁጭ ብለን እያወራን ነበርና በጣም ንስፓየርድ ሆነዋል። በጣም ብዙ ያላዩቸው ነገሮች፣ ያልሰማቸው ነገሮች እንዳሉ አይተዋል። ስለዚህ ይሄ የድካማችሁ ውጤት ነው፣ የስራችሁ ውጤት ነው። ዛሬ ላይ 85 ነው ያሳየ ነው። ነገር ግን ደግሞ ያልታዩ በርካታ ሺዎች አሉ። እዚህ መጥቶ ያላሳዩ ተደብቀው የሚሰሩ ተደብቀው ስል ፖዘቲቭ ነው እና እኒህ ሁሉም ለህዝብ የሚሰሩ ናቸው እና በጋራ አገርን እናቁም በጋራ መንግስት ጠንካራ እናድርግ፣ በጋራ ለማህበረሰባችን እንድረስ የሚለው ጥብቅ መሰረት ያለው ሀሳብ ላይ መግባባት ስለቻለ ስለሆነ በዚህ ቃል የገቡላቸው የእኛ የሲቪል ሶሳይቲ አባላት አሉ።